ፊጂየንም ሁሌ እያየኋት ነበረ። እግዚአብሔር መስገን አግኝታቸዋለች። እና እጅግ በጣም በጣም እኔ ምን አለበት ዱባይ ቢሆን ብዬ የተመኘው እግዚአብሔርን እና በጣም ገናኛለሁ። እኔ ጊዜ ጉዳይ ነው እህቴ። እሺ፣ ንቅር በጣም ነው የምንወድሽ። ያው እኔ ፍቅር ስልሽ ከመውደድ ያለፈ ነው። ምን ላድርግ? ያው ክሬ ነው። ደሞ ለምንድን ቪዲዮ ማትለቂሩ ታዬ በቤትሽ እለቃለሁኝ እህቴ። እየተዘናጋው ነው ያው እኔ አብርሽ ለቀቀ ማለት እኔ ለቀቅኩ ማለት ነው። ልክ ነሽ ግን እኮ አይ፣ እንደዛ ለማለት ሳይሆን ያው እንጠብቅሻለን እኮ። እሺ እሺ፣ ቆንጆ ለቃለው ቢ ማለት አትሰቁብኝና፣ ሩታዬን ሰዋራ የምንቀጠቀጠው ነገር ለምንድን ነው ምን ትንቀጥቀጭ? ምን ብር አደለው? ወይ ፍሪጅ አደል? በጣም ነው የምወድሽ የኔ ቆንጆ እህት። ውለዱ፣ ክበዱ። አሜን። አሁን እንግዲህ ያው ልጅ ነው የምንጠብቀው። ትናንትና እየኛን ቅምጥል ያንቺን ባል የሀምዬን ወንድም የት አድርገሽው ነው ያልመጣው?

ሰላም እንዴት ናችሁ? ለና ናችሁ ያማናችሁ እንዴት ናችሁ? እግዚአብሔር ይመስገን በጣም በያላችሁ ሁላችሁም ሰላማችሁ ይብዛልን። እኛም ደህና ነን። በስነ ስርዓት ቁርስ አንበላ፣ ምሳችን አንበላ፣ አራታችን አንበላ፣ እንቅልፍ አንተኛ። ከዛ እብዶ ነን ወደ ሀገራችን እንገባላችኋለን። በሚሰራ አይኖርላችሁም፣ ቪዲዮ አንቀርጥም።

እየበላ አራት ኪሎ ነው የቀደስኩት። ይህ መብላት ይባላል። ምረት ነች፣ ምረት ነች እኮ እየበላ ነው ትላለች። ምን አይነት ሴትዮዋ በሀያ ሰዓት አንዴ ወይ ነበራል

ከሰላሳ ላይ ነው የምዘለው። ለመጨረሻ ጊዜ እኛን አውርቶን ነበረ። በሉ እሺ፣ ስትጠየቁ። አረ በጋ ነው ሰላም የሚነሳው፣ ወደ ውጭ ማውጣት እግዚአብሔርን፣ ሙቀት አሁን፣ ፀሐይ ነው። በቃ ምሳን ብላ ረዚ አካባቢ ያለበት ቦታ ሆና ሲያስጠላ፣ ሰፈሩ ላይ ደግሞ የአበሻ ምግብ ቤት የለም። አብርሃም በእንትን በኩል ነው እንዴ የምንወጣው ከላይ ሀገሩ ግን ለማን ተስማምቶታል? እስኪ ተናገሩ። ቪዲዮ ላይ እያያችሁ ነዋ። ሀገሩ ሁሉም ነው ማለት ነው። አብሬሽ ወሬ ደስ ማለት ነው። ይመለሳል። ስፖርት ስትጨምር ይመለሳል። ወካዬ ምን ማታ ማታ

ይሄ ቢፍላት ድቅም ያደረክብን ፕሮፋይል ማለት ነው። አይበቃው። ልቀይርላችሁ? አዎ ቀይረው፣ በቃ አይሽ ቀይርላችሁ ነው። ቆይ የሚያምር ፎቶ ሳገኝ ቀይርላችሁ ነው። አረ ሁሉም ያምራል እኮ። የሰርጋችሁ ፎቶ አድርጌ፣ የሰርጋችሁ ፎቶ የሰርጋችን? እኔ እኮ አላገባውም ገና። ሳገባ ነዋ። ልክ ነው። ዝም በይው። ኢትዮጵያው ግድ ነው። እናንተ ግን ሁሉንም ነገር የምር ምናምን ይመስላችሁ? አሁን የምረተቀበቱ ነው ውሸት ነው እንትታ አ ይሄንን ያህሉና ደግሞ ሂዱ። አረ እኛ ስንቀልድ ነው፣ እየቀልድናችሁ ነው የተጋባለው። እኔ እኮ ትክክለኛ ሚስቴ ሌላ እንትን አሜሪካን ያለችው። ይሄ እኮ ለቪዲዮ ብዬ ነው አሜሪካ ማለት ነው። አረ አረ ሄድበት ሄድበት አረ ሄድበት አንድ አንድ ሰው እንደዛ ያለ ነው። ሄድበት ወንድምዮው ነገ ይረቅጣል። አሜሪካ ማለት እኛ ጋር ሲጨልም እነሱ ጋር የሚነጋ ነው። አሁን ማለት ነው እዚህ ዱባይ ዱባይ አንድ እሚስት አለኝ አሜሪካን፣ ኢትዮጵያ አንድ ከዛ በቃ አለም ነው። ከዛ ማህበራዊ ነው በ ነው የምሰራው ምታደራጃቸው ሩታ ነው። ሩታ እየተማለመረሻ ር እየሰራች ነው። ለዛ ነው የማወራው። እኔ ደስ የሚለው ነገር እኔ አማርኛ አልሰማም። የአብርሽ አማርኛ አይሰማኝ። ከይቅርታ በቃ ሌላ ቋንቋ ብታወራ ይከፋችኋል። በቃ ሌላ ሰው ምናምን ስል ይከፋችኋል። ግራ ነው ታጋብኝ እኮ ማይከፋቸው ማይከፋቸው የእኔ ውድ እህቶች አሉ። አውሩኝ እናንተ እንዳሉ ኦ ኦ አታለካ አይደለም በዚህ አይደለም ህረክ በዚህ ማይከፋቸው ካሉ ጠላቶች ብቻ ናቸው። ወዳጆችን እንል አንችልም። አብርሽ እንዴ ያንተስ ከፋ። ሁላችሁም በመተሳሰብ ነበረ እዚህ አቀባበል ስታደርጉልን የነበራችሁት ሁላችሁም ሰርጉም ላይ የተገኛችሁ ለመገኘት ለማስባችሁ ላልተገኛችሁም ለእናንተም ከልብ ነው የምናመሰግነው። የእህትነት ራችሁ አሳይታችሁኛል። ያው መወለድ ቋንቋ ነው ይባላል ግዴታ እህት ለመባል ከጋሽ ወይ ከእናቴ መወለድ አይጠበቅባችሁም እና ዋናው አስተሳሰባችሁ ትልቅነታችሁን አይቼ ያለሁኝ ሁላችሁም ማለት ነው እግዚአብሔርም ቁም ነገር ሳወራችሁ ቀልዱን ቀልዱን እንተውና የሁላችሁ ነው ተያየወት ማለት ነው በቃ ልክ እንደ እናቴ ልጅ ነው ስታደርግ፣ ነው ስታስቡ የነበረው ስትጨነቁ የነበረው እና የኛ ደስታ ሁላችንም የሚያስደስታቸዋል። እኛም ደግሞ እንግዲህ ከዚህም በኋላ እግዚአብሔር ካለ የሁላችንንም ደስታ ሙሉ ለማድረግ ያብቃን። እኛም ፈጣሪ ደስታችንን አይንጠቀን። በጣም ነው ደስ ያለን። ዱባይ መጥቼ እኔ ምንም ና አልደበረኝም፣ አልከፋኝም። የምሬት እነግራችሁ ማለት ነው። ቅድም ስቀልድ እውነት እንዳይመስላችሁ ግን በጣም ተደስቻለሁ። አሪፍ ጊዜ አሳልፊያለሁ። በህይወቴ እንግዲህ የማረሳቸው ጊዜቶችን አሳልፊያለሁ። ምናልባት ነገ ላይ እድሜያችን ጤና ኖሮን ይህ ጊዜ ልናስታውሰው እንችላለን እና ያን ጊዜ የነበረኝ ቆይታ እያልኩ ላወራው እችላለሁ እና በጣም ደስተኛ ነበርኩኝ። አሪፍ ጊዜ ያሳለፍኩት እንጂ ያርግ ያለው ከእናንተን ጋር ደግሞ በአካል በመገናኘቴ ደስ ብሎኛል። በአጭሩ በቃ ብዙ ነገር እዚህ መጥቼም ተምሬአለሁ። አንዳንዴ ህይወት ታስተምረናለች እና እዚህም ብዙ ትምህርት ወስጃለሁ። እናንተን የመሳሰሉን መሆቶች አግኝቼያለሁ በጣም ደስ ብሎኛል። ከዚህም በኋላ ደግሞ እንግዲህ ፈጣሪ እኛንም በልጅ ባርኮን እናንተን የመድቢያዎችን ከፍ አድርጎ ለሀገር በሰላም አብቅቶች የምንገናኝ አድርገን

ምንም ችግር የለም፣ እንቀበልሻለን አሁን